ውድ ቤተሰቦቼ እንግዲህ ይህን ይመስላል። ይኸው ከስር እንደምታዩት ነጭ ነገር ይሆናል። ከመጠቀማችን በፊት እንደዚህ እናደርገዋለን። ሽታውን ስናሸተው ልክ እርሾ እርሾ ይላል። በቃ ያኔ ይሄ ለ መጠቀም ሬዲ ይሆናል በቃ ከሩዝነት የሩዙ ሽታ የሩዙ ሽታውን ይዞ ስናሸተው የእርሾ የእርሾ ሽታ ሲኖረው በቃ አሰራሩን አሳያችኋለሁ አሰራሩ በጣም ቀላል ነው ይሄ እንደምታዩት ሬዲ ይሆናል እዚህ ጋር ሩዛችሁን በደንብ መጀመሪያ ሩዛችሁን በደንብ ካዘጋጃችሁ በኋላ በደንብ መታጠቡን ቸክ አድርጉ እንግዲህ ውድ ቤተሰቦች አሰራሩን በቀጥታ ነው የማሳያችሁ። መጀመሪያ ሩዛችሁን የትኛውም አይነት ሩዝ መሆን ይችላል፣ ችግር የለውም። ውሃው እንደዚህ ይታያችኋል። ንጹሕ እስኪሆን በደንብ አለቅልቁት። አንዴ ማለት ነው አንዴ፣ አቧራ ምናምን ብናኝ እንዳይኖረው። ከዛ ምንድን ነው የምናደርገው እንደዚህ ባዶ እቃ ግጣም የሚኖረው ለምን ስናስቀምጠው አቧራ ምናምን እንዳይገባበት። ከዛ አንድ ማንኪያም ሆነ ሁለት ማንኪያ ችግር የለውም። እንደ ፍላጎታችሁ ሶስት ማንኪያ ማድረግ ትችላላችሁ። ሩዛችሁን ግጣም ያለው ላይ እገለብጠዋለሁ። አያችሁ፣ ግጣም ያለው ላይ ከገለበጥኩትና ካስቀመጥኩት በኋላ ምንድን ነው የማደርገው? ምንም ጣጣም ፕሮሰስም የሚያስፈልገው ነገር አይደለም። ንጹህ ውሃ ንጹህ ውሃ ጨምርበታለሁ ቤተሰቦች፣ ያው ንጹሀን ጨምርበታለን። አጨምርበት እና ምን አደርገዋለሁ ቤተሰብ እገጥመውና ማክሲመም ማክሲማም 30 ደቂቃ አስቀምጠዋለሁ። ከ30 ደቂቃ በኋላ ምን ታደርጉት አላችሁ? ከ30 ደቂቃ በኋላ በደንብ ታማስሉትና በደንብ ታማስሉትና ከ30 ደቂቃ በኋላ ሩዙን ታነሱና ሩዙን ከፈልጋችሁ የፊት ማስክ ከዚህ በፊት እንዴት እንደምሰሩ አሳይቻችኋለሁ። ሩዙን ታነሱና ኦኬ ቤተሰቦች ታጠሉታላችሁ ከዛ ውሃውን ልክ በእንደዚህ አይነት እቃ ልክ አሁን ይሄ ሩዙን 30 ደቂቃ ከሆነ በኋላ በደንብ ካማሰልኩት በኋላ ውሃውን ብቻ ወደዚህ አጠለልኩት። ውሃውን ብቻ በደንብ ካጠለልኩት በኋላ እንደምታዩት 24 ሰዓት ኦር 48 ሰዓት 24 ሰዓት ብቻ አታርጉት። 48 ሰዓት ኦር ሁለት ቀን ካፊሪጅ ውጭ እንደዚህ ኖርማል ቦታ ላይ ታስቀምጡታላችሁ። ስታስቀምጡት አሁን ለምሳሌ ልክ ምን አይነት ይሆናል መሰላችሁ የሆነ የእርሾ አይነት ሽታ ሩዙ ስታሸቱት ከሩዙ ሽታ ይለቅና ምን አይነት ሽታ ያመጣል ቤተሰቦች። አሁን ለምሳሌ እንዴት ነው ይሄ ፈርመንትድ ያደረገ ምንም አይነት ውህድ አይታችሁ ታውቃላችሁ። ለምሳሌ ጤፍና ቦካውና ሲቦካ የእርሾ ሽታ ይኖረዋል። ይሄም እንትኑ የሆነ ስናሸተው ልክ እንደ እርሾ የሩዙ የሆነ በቃ የተዋሃደ ወይም ራሱ ፈርመንት ያደረገ ሩዝ ይሆንልናል። አርባ ስምንት ሰዓት ከድኔ ካስቀመጥኩት በኋላ ምንድን ነው ማድረገው? እንደዚህ አይነት መርጫ ራሳችሁ ባዘጋጃችሁት መርጫ። አሁን ይሄ አርባ ስምንት ሰዓቱ ውጭ አሳድሬዋለሁ ከፊሪጅ ውጭ። አሁን ግን ከዚህ በኋላ ስለምጠቀምበት እንደዚህ አድርጌ በቃ ገለብጠዋለው። እንደዚህ ሆኖ ይኸው ከስር ራሱ ይታያችኋል፣ ነጭ ነገር አለው። እሱንም ጨምረዋለሁ። ስትመቱት፣ ሼክ አድርጉት እሺ። በደንብ በደንብ ሼክ አድርጉት። ምቱት ማለት ነው። ከዛ እንደዚህ ገጥመዋለሁ። ኦልሬዲ ለአገልግሎት ሬዲ ሆኗል ማለት ነው። ኦኬ ቤተሰቦች፣ እንግዲህ ውዶቼ፣ ምን ጊዜም ንጹህ ነገር ተጠቀሙ ፕሊስ። አሁን ይሄ 30 ደቂቃ አስቀምጨው እንትን ብሏል። ሰላሳ ደቂቃ ብቻ ነው ያስቀመጥኩት። ከዛ እንደዚህ ካስቀመጥኩት በኋላ እንደዚህ አማስለዋለሁ ኦር በእጃችሁ? እንደዚህ አድርጋችሁ ገብታችሁ ሽት ማድረግ ትችላላችሁ። ምን አደርገዋለሁ፣ እንደዚህ አድርጌ ውሃውን ብቻ ሩዙን ከፈለጋችሁ ለምግብነት መጠቀም ትችላላችሁ። ሩዝ መስራትም ትችላላችሁ። የፊት ማስክም መስራት ትችላላችሁ። አሁን ይሄ ሩዞን ትችዋለሁ። ይሄ እንደዚህ አድርገዋለሁ፣ እንደዚህ ገጥሜ 48 ሰዓት አቆየዋለሁ። 48 ሰዓት ሳቆየው አሁን ኖርማል የሩዝ ስታሸቱት ኖርማል የሩዝ ሽታ ነው። 48 ሰዓት ከፍሪጅ ውጭ ሲቆይ ኦሮዲ ፈርመንትድ ይሆናል። ያ ማለት ልክ ይፈላል፣ ልክ አሁን ጠላ ፈላ እንደምንለው ይፈላል። ሲፈላ ሽታው ሁን ጥጥ ያለ ሽታ ይሸተናል። የዛን ሰዓት ልክ ከለሩ እንደዚህ ድምቅ ይላል፣ አያችሁ። ከዛ ስትጠቀሙ እንደዚህ ትመቱት እና ትጠቀሙታላችሁ ለፀጉር እድገት። ሶ ውድ ቤተሰቦች፣ የምንድነው የምታደርጉት? ፀጉራችሁን ታጥባችሁ ንጹህ ይሆን እንደዚህ አድርጋችሁ በደንብ

የፀጉር ውህዳለን ማለት ነው። ሶ ምንድነው የምናደርገው? ፀጉራችንን ከመታጠባችን ሰላሳ ወይም አርባ አምስት ደቂቃ ከፈለጋችሁ ቤተሰብ እንደዚህ ያርጋችሁ። ብዙ ጊዜ ሆነ ወደ ፀጉራችሁ ነገር ስትጠቀሙ እንደዚህ አድርጋችሁ ፎጣ ነገር ጣል አድርጉ። ለምን የሚንጠበጠበው እዚህ ላይ ያልፋል። እሺ ውድ ቤተሰቦች፣ ሰው የሚንጠፈጥ ፎጣ እንደዚህ ጣል ማድረጋችን የሚንጠፈጠፈውን ያሳርፈዋል። ምን እናደርጋለን? እከፍለዋለሁ ዝም ብላችሁ እንደፈለጋችሁ ክፈሉት። ፀጉሬ በጣም በስቷል እያያችሁት ነው። ስለዚህ ምንድነው የማደርገው ግማሹን በደንብ እያዳረስኩት እርግጠኛ እየሆንኩ እንድቀጥል ማለት ነው ያው እንግዲህ